ለማሚስ አይ፣ ሰላም ሰላም፣ እንዴት ናችሁ? ዲኛ ቻና ቤተሰቦች ሰላማችሁ ብዝት ይበልባ። ያላችሁበት ሁሉም ሰላም ሰላም፣ እንጂ ሰላም። ይህን ቪዲዮ ላይክ ያላደረጋቸው ላይክ አድርጉ፣ ሰብስክራይብ ያላደረጋቸው ደግሞ ሰብስክራይብ አድርጉ። ዛሬ ቀን እንዲያብር ስጦታ ለእምነቴ አለን

እንደዚህ ለታኛ ለማማራ እንድ ምን እንደዚህ ነው። እሺ ገልጽልሃል እንዴ? በቪዲዮ ብቻ ነው። እኔ እወዳሃለሁ። እሺ እኔ ፍቅር ኑርልኝ። መቼም ካምባራ ኑር አያች ፍቅር እንዳለቀበት ያስታውቃል እኔ ነው አይ ድሮና ዘንድሮ አለ አይ እንደዚህ ካሜራ ደቅነህ እንዴት ነው ፍቅርሽን ግለጭልኝ ማለት እኮ የዘፈን ዳር ዳሩ እስክስታ ነው አሉ፣ ይባላል። ይሄ ነው አልኖርኩም? ነው አይ በቃ እንደዛ ነው። አሁን ፍቅርሽን ግለጭ፣ አልኖርኩም ነው እኔ እወድሀለሁ በጣም ማርያምን። እሺ በቃ ዓይኔን አትየኝ። ሻራል እሺ። ሙላርጊ በጣም ነው የምወድህ ታውቃለህ፣ ደግሞ በጣም እንደምወድህ። የልጆች አባት፣ የኔ ጠንካራ ባል ሁሌም እንደወድ ደግሞ የምታደርገው ነገር አለ። ሁሌ ስለምታስብልኝ ራስህን ትተህ ስለኔ ሁሌ ስለምታስብ በጣም አመሰግናለሁ። እዛ ደግሞ ቀን በቀን ሁሌም ፍቅር ይጨምርልኛል እንደዛ ስለምታደርግ ማለት ነው። ያሰብከው ሁሉ ይሳካልን፣ አሜን ወደ ምረቅ ገባሽ አሜንሽ። ያው ፍቅር እኮ ነው ማለት በዚህ ፍቅር ሲገለጽ እኔ ሲስቁ ብዙም ሲገልጹ አይቼ አላውቅም። ተመስታ ውስጣቸው ውስጣቸው የሚላቸው ነው የማልቀስ አይደለም። እኔ ውስጤን የሚለኝ ነው የማወራው። በጣም ነው የምወደው። ልጆች ያባት ነው ሙዳት ተያዝ። አደለማ ከዚህ እንደዚህ ገልጸሽ ልኝ አታቂ እንዴት ነው? ገልጽ ልንገር አልቆብኛል። በይ እኔ እፈታሻለሁ። እንዴት ነው የሚያልቅብኝ ፍቅር? እንጃ እንግዲህ እሱን አንቺን ጠይቅሽ። ኧረ እባክህ ፍቅር ካለ በቀብኝ። እንዴት ነው አንተ ጋር ልኖር የምችለው ምንም ይዘኝ ነገር። ታዲያ ለምንድን ነው መግለጽ ስሜት? እሺ መግለጽ ያከበደሽ አንተ ቪዲዮ ላይ ቁጭ አረከኝና ከዚህ በላይ ደሞ ኢሞሽናል ዳሜጅ ነው ያለው። ለነቴ ዋ ነበር እና ቻናል ቤተሰቦች እንደነገርኳቸው ዛሬ ቀን ለበእምነት ስጠታለኝ ይከፈት ይከፈት አክብቸው?

ሰናይት ሰራችኋት፣ ለዛ ነው አለው አለ ሰናይት ሌላ ነው። በእምነት እንጂ ጀት ይርክ ለዛ ለሰው ጥሩ ነገር መምራት ግን ጥሩ ነው። ለጥሩ ይነሶ እቺ ቆንጆ አይ በጣም አመሰግናለሁ። የቆንጆ ደሞ እኮ ሸውዳችሁናል። በደንብ በደንብ ቅድም ጠይቄው ነበር አብዱ፣ ልብሱን አወጣው እየጠይቄው ነበርና፣ ከዛ አረኔ እንጃ ምናምን አለኝ እንዳላወቀ ማለት ነው። እንደዚህ ነው። በጣም አመሰግናለሁ። ከኔ በላይ ደግሞ ለልጄ በጣም ቴንኪ። ለህመንም ሊገዛ ነበር። አይ ለካ ምን ያደርግላታል። ህጻናት አሉ። ተው ነው ለሶስቱ ነበር የተባለው። እስካሁን ሄዱ። ለክታችሁት ነውና በደንብ ምስጋናችን ትገልጻላችሁ። የኔ ቆንጆ አመሰግናለሁ። እንዴት እንደዚህ የሌለኝ ስማት እንደዚህ ያልኳ ነው። ለማንኛውም ውድ ቤተሰቦቼ ስጦታዬ እንግዲህ አሳያችኋለሁ። ውድ የአብዱ መንገሻ ቤተሰቦች ሰፋ አድርጌ ነበር ያሰራሁት። በእውነት ማርያም፣ እዚህ ጋር ወገቡ አጋጣሚ ትልቅ ሴት ነው ይሄ ራሱ ለቀቅላር ግላት አዎ፣ ለትልቅ ስለሆነ አጋጣሚ ያዝ እንዳያረጋት ምናምን መስተከላችሁም። ታዲያ ኧረ ችግር የለውም። እና ውድ የአብዱ ቻናል፣ የአብዱ መንገሻ ቻናል ቤተሰቦች ይህን ቪዲዮ በደንብ ሰብስክራይብ አድርጎ እስከ መጨረሻዊ ለት ሰዓትም እንዲሄድለት ሰብስክራይብ ያላረጋችሁም፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ አብረን ብዙ ቪዲዮዎች እየሰራን ለወደፊትም እንግዲህ ከፈጣሪ ጋር አብረን ወደፊት እንላለን። እሱም እየበረተ ነው፣ በቻለው መጠን ባገኘው አጋጣሚ ነገሮች ወደ ቪዲዮ ለመቀየር የሞከረ ስለዚህ፣ በቻላችሁት መጠን እንደዚህ አይነት ስራ ለን ያላችሁ በኮሜንት አበረታቱት፣ እዘዙት፣ ይሰራላችኋል ማለት ነው። አብዲ የሆነ ነገር በላቸው፣ እስከዛ ያንተ ቤተሰቦች ስለሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና እንደዚህ ነው እንግዲህ በአንዳንድ ነገሮች በጣም አመሰግናለሁ። ወደሽ የተባበሩ እና ያሉት በሚሆነው ነገር ኢንሻአላህ ደግሞ እናንተ ማገዝ አድርጉን፣ ሰብስክራይብ ሸር አድርጉልን ሀሳባችንን ዘላቂ እዩልን። ነገር ያድፈውን በሚሆነው በኮሜንት ነገሮች ጻፉልን። ደግሞ ዛሬ በዚህ መጥተናን። እስኪ ደግሞ እነሱ ጋር እየተጫዋወት እናሳያችኋለን ማለት ነው። ባይዘ በጣም ነው የምናመሰግነው። ጀነቲም፣ አንተም ስለምትሰጥም ፍቅር፣ ክብር በእውነት እውነቴን ነው። በጣም ነው የምናመሰግነው። ይሄ አይገባም፣ እውነቴን ነው። ነገም ቢሆን አንተ ከፊት ለፊት የሆነ ሰው ቢያግዘኝ ቢል በዚህ መንገድ የምታግዘው ነገር ነው ያደረግነው

አስደስተውናል። ለእኔና ለመምነቴ በጣም ነው የምናመሰግነው። ሚስቱ ከውጭ ሀገር ሁና ነው እንደዚህ ሰርፕራይዝ ያደረገችኝ እና የሚገርማችው የሚገርማችሁ ነገር ትናንትና ለእናቴ ለሚስቱ እናት ነው ተለኪ ተብዬ ነበር የተለካሁት። እና ይህ ልብስ ራሱ የመረጥኩት እኔ በራሴ ምርጫ ነበርና ብቻ አሪፍ ልብስ ነበር የመረጥኩት እኔ ደስ የሚለኝ ቀይና ጥቁር ምናምን ስለራ ሰረን እንጃ አላውቃትም አለኝ። እንዴት ነች እስካሁን የማያውቃት እያልኩኝ ለራሴ ተገርሜ ብቻ በኔ ልክ በአንቺ ልክ ናት ናም ብሎኝ ነው እና ያሰራሁት። በጣም ደስ ብሎኛል። አመሰግናለሁ በጣም አውድዬ፣ በጣም ክበርልኝ። በእምነትን ደግሞ ዛሬ ጠዋት ወስደን ነበር። በእምነት ደግሞ እስኪ ዛሬ ልጋ ብዛት ብናም ብሎ ነበር ከቤት የወሰዳት ና እንዳልጠይቃት ህፃን ናት ምን ተደረገልሽ። አሷም አታወራ። ብቻ በጣም ነው ደስ ያለኝ። አመሰግናለሁ በጣም። ሙላር ዚጋ ቁጭ ሲያረገኝ ግራ ተጋብቼ ነበር። ብቻ አመሰግናለሁ ጀነትዬ፣ በጣም ነው ማመሰግነው። ያሰብሽ ሁሉ ይሳካልሽ። እንደዚህ ደስ እንዳሰኘሽኝ አንቺ ደግሞ ደስ ይበልሽ። አመሰግናለሁ። ለሀገርሽ በሰላም ያብቃሽ ብያ ነው እንግዲህ። አንድ ላይ ሁናችሁ ውለዱ ማለት የምትመኙት ነገር አለና ወላችሁ አንድ ላይ የኖራችሁ በፍቅር ጃጁ። አሜን በ እና ውድ ቤተሰቦች ላይክ አድርጉኛ፣ ቤተሰቦች ደግሞ እዚህ ጋ መጣች። ሰብስክራይብ በማድረግ ላይክ በማድረግ እነዚህ ቤተሰቦች እንደ ይባለው እንዲበረታታልን ወንድማችን፣ እነዚህ ያረጋችሁ ከሱ ጎን ሁኑ። በጣም አመሰግናለሁ። ደስ ብሎኛል። ቴንኪዩ በጣም ጀንትዬ፣ እንወድሻለን

ፍራዛም ቻያቸው ቸውያቸው በምአጃት እና የዛሬ ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ እናደርጋለን። በቀጣይ ቪዲዮ በብዙ አሪፍ ቪዲዮዎች እንገናኝ ይሆናል። እስከዚያው ድረስ ሰብስክራይብ እያረጋችሁ ሰላም ሆኑ። እንዚጋ አብዲ የምትለው ነገር አለ።